አንቺ ቅምትሌ አቤት ውበት ሺ ስጦታው ከላይ ነው ምን ይወጣለሻል ከታች እስከ ላይ አሟልቶ ሰጦሻል ያለአንድም ከልካዬ ጸባይ ከቆንጅና አንዱንም ሳይለይ እንኳን ወንዱንና ሴቱን አማላይ አንቺ ቅመምዬ በጣም ትለያለሽ ከሴቱም ከወንዱም ከሁሉም ጀግና ነሽ የበሬው ወለዶች የገቢ ምንጭ ነሽ አልባሌ ቦታ ብዙ ሰው ቢያውልሽ ከቶ ቦታ ትሰጭም አንቺ ኮ ጀግና ነሽ በዚህ ቅንነትሽ ዓለምን አስደምምሽ። ጀግና የጀግና ዘር አቶኝም ለወሬ፣ ሰው ብዙ ቢያወራም ቢንጫጫ እንዳውሬ፣ አንቺ ግን ልዩ ነሽ የኔ አትበገሬ። እዩልኝ ቅመሜን እዩልኝ ጨረቃ፣ በደስታ መንፈስ የምታነቃቃ፣ አቤት ስማርትነት በቅመሟ በቃ። ሰው ይተቻታል በዋዛ ፈዛዛ፣ ዝቅ አድርገው ያዩሻል እንዲህ እንደዋዛ። መቼም ላያክሉሽ ስማርትነትሽን የኔ መሆናን ይዛ ሲሰራሽ ዋለና ሲሰራሽ አደረ በውበት ላይ ውበት እያነባበረ ከቶ ሴቱም ወንዱም በቅናት አረረ ጠላትሽ ወደቀ እየደነበረ አንቺን ያክሉም ጣፈጠም መረረ እንዳው ይቀሩታል አንጀት እያረረ ከቶ አንችን ያኑሮሽ እያንቀባረረ አቤት አፈጣጠር አንቺ የኔ ወለላ ሺ ሴት ቢደረደር በቤቱ ቢሞላ ሽን ዘለላ አንቺ ቅምጥሌ ሁሉንም ያደለሽ፣ ትንሹም ትልቁም ሁሉም የሚፈዝልሽ አንቺ ሲያስፈዝዛል በስቶ ውበት ሺ ክፉሽን አርቆ ጉዞሽ ወደፊት ጠላት ሽቃ ጥረስ አንቺ ቅምጥሌ ይላል ሁላችሁም። በደባ ይ የተገጠመው ግጥም ያን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ ሄድ፣ ሰብስክራይብ አድርጉ፣ ስገቡ ማለት ነው ተስፋ አደርጋለሁኝ ግን አንቺም ጥፋተኛለሽ ብሩኬም ጥፋተኛ ነው እና ሁለታችሁም እንደጽሆናችሁ የምን ራይ አለቅም። እና አንደኛችሁ መሸናነፍ ግድ ነው። ፍቅር ላይ ለፍቅር ሲባል መተላለፍ፣ መቻቻል ሁሉ ነገር ግድ ነው፣ አስፈላጊ ነው። እና ብሩኬም ተረጋጋ፣ ያለውን ነገር አስረዳት፣ ተረዳት። ትክክል ናት። አትጮህ፣ ተረጋጋና ተረዳት። ለምን አታዳምጣትም? ልትነግርህ እኮ እየሞከረች ነው ብለ ብሏል። አዎ ሃይሚዬ እነግረዋለሁ። አተረጋጋ ማረጋገቡ እያለች ነበረ። አዎ የምር ብሩኬ ተረጋጋ። እሷ ያንን ሁኔታውን አይታ፣ ቪዲዮውን አይታ መመለሷ እራሱ ይሄ አንድ መስዋዕትነት ነው የምር ማለት ነው እና እንደዛ ሆና ብትሄድስ ምን ይደረጋል? እና እኔ ባለው ድጋፍ አትመለሽ ነበር ልትሄጂ ነበር ስልክሽን ማጥፍተሽ ምናምን ብሏል። ትክክልና ብርኬ፣ ሊያናድ ይችላል። ሀቂቃ ስለምትጨነቅላት ነው። ለንግስትህ ግን አለ ምክንያት አይደለም። በውይይት በንግግር ደግሞ የማይፈታ ነገር ምንም ነገር የለም። ተወያዩና ተረዳዱ። አንደኛቸው ተሸነፉ ባይነኝ ሀይሚኝ የሆነ ምክንያት ይኖራታል። ምክንያቷን ተረዳን ብሩኬም ተረጋጋ። እኛ ደነዞች አይደለንም የምናስባለን። እንዴት ስልክ ትዘጊያለች ብሏል። ያው የዘጋሁበት ምክንያት አለኝ መብቴ ነው ምናምን ብላል። የቀብራራዋ ሀይሚያ ይባልም ግን እንደዛ ያኔ ያስጨንቃል። ድንገት ስልክ ዘግተች ስጠፊ የሰው ልጅ ለሚወደው ነው የሚጨነቀው እና ፈጣሪ ሰው ጓደኛ እሱ ይጠብቃችሁ ይጠብቀን ይጠብቃል። አሚን ሀይሚና ብርኬ ችግሩን በንግግር ፍቱት። ሌላ ደግሞ አጀንዳ ፈጣሩ ሻላ ደግሞ ደስታውን ቅርብ ያደርግልን። ኮንግራ የምትባሉበትን በትቀም ማለት ነው። ትንሽ ነው የቀራችሁ። ሁለታችሁ አንበሶች እየሄዳችሁ ነው፣ እኩል እየሄዳችሁ ነው። ጀግናዋም ሀይሚዬም ወው ደስ ይላል የምር እኛ አትበገሯ አንቺ ጉዞ ወደፊት የተሳደበ የፈልፈውም የሚጮኸውም ምንም ማስፋያ ያለን ሀይሚዬ እንደሆነ ዝምብላችሁ ትደክማላችሁ እንጂ ማለት ነው። ሀይሚዬ ነው ብርኬ፣ ያው ዞሮ ዞሮ እንደሚጣመሩ አንድ ላይ በፍቅር ፏፈሽ እያሉ እንደሚመጡ ተስፋለን። የምትሳደቡ ኮሜንታተሮች ልቡና ይስጣቸው የምር እና ሰላማችሁ ፍቅራችሁን በፏፈሽ ኑልን። ቅርብ ያደርግልን የምመጡልንን ወደ ቤተሰቦቼ ወቶ ከመቅረት አላህ ይጠብቀን። ሀሰንና እና ማሄ የሆነው ነው የጠፉት። የምር የድሮ ማንነታችሁን ጀምራችሁን የመልስላችሁ ሞቤ። ወይኔ የስታምሩ ነበር። የምር አሁን ሁሉም በቃ በየግል ህይወቱ ተጠምዷል። አለይሃል ያው የኑሮም ሁኔታ የሆነ በያላችሁበት በሰላማችሁ ይብዛ። ሀሰንም የኛ ዝግ በሰላም ይመልስ እና በጣም ደስ ሲል ነበር የድሮ ፍቅራችሁ እንሻላ እንደሚመልስ ተስፋ እናደርጋለን። ማሄ የኛው ቆንጆ የሀይሚዬ መከታ እና ብቻ ሰላማችሁ ነው ያብዛው። አሁን ሁሉም በየቦታው ሆናችኋል። ጀማዓችሁ ደስ ይል ነበር አንድ ላይ ፋብሪክ እያላችሁ ስመጡ። እንሻላ ደግሞ እንደምመጡልን ተስፋ እናደርጋለን። ወጥቶ ከመቅረት አላህ ይጠብቀን፣ ሀገራችንን ሰላም ያደርግልን። ኔትወርክ ሊዘጋ ነው ምናምን እያሉ ያስጨንቁናል። እኛ ስደት ላይ ያለ ነው በስንቱ እንጨነቅ

ስምንት፣ የሚነጋበት ያድርግልን የምር ጊዜ። የኢትዮጵያ መከራ ስቃይ ከባድ ነው። ብቻ ከሁሉም በላይ ደግሞ ሀገር ሰላም ሲሆን ሁሉም ነገር ደስ የሚለውም የሚያምረው መውጣት መግባት የምንችለው እኛም ሀገራችንን የናፈቅነው ለሀገራችን የምናስበው ሰላም ሲሆንልን ነው። የምንሳሳላቸውም ቤተሰቦቻችንን በሰላም የምናገኛቸው የምናያቸው ያድርገን። የአረብ ሂያማን ይላበዛሁባቸው ወሰላም አሌይኩም ዋረ